አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰማችሁት? ይሄን ሰውዬ ሰምታችሁታል። ደጋግምና ስሞት ከፈለጋችሁ አንድነን እያላችሁ የምትፎክሩ የምትጨፍሩ ሰዎች ማለት ነው። አንድንኛ አንድነኛ የምትሉ ይኸው እንደዚህ ነው የሚለው። አላህን ሱብሀነሁ ወተ አላ እሱ አለኝ ባለው ባህሪዎቹ በስሞቹ የሚያጸድቁ ሰዎችን ወይም በስምና በባህሪያቶቹ ስለራሱ ያጸደቀው መልክተኛው ያጸደቁለትን በማጽደቃችን ምን ይላል? አሻንጉሊት ይላል ወሃቢዎች ከሚያመልኩት አሻንጉሊት ይላል። ተዓላ አላህ በቁርአን ላይ አለኝ ብሎ የገለጸው ከስምም ሆነ ከባህሪ ነቢዩ ሰለላሁ አለይህ ወሰለም ጌታችሁ ያለው ብ ያጸደቁልን ያረጋገጡልን እናጸድቃለን ምንገይሪ ተህሪፍን ወላ ታጢል ምንገይር ተክይፍን ወላ ተሽቢህ ሳናወላግድ፣ ሳናራቁት እንዴታ ውስጥም ሳንገባ ሳናመሳሰል እናጸድቃለን። ለምን የመጣው እንድናጸድቅ ነውና፣ እንዴታ ውስጥ ግን አንገባም። ለምን ከተባለ ይህን ቁርአን አንቀጽ እናረጋግጣለን። ለይሰ ከሚትሊሂ ሸይ፣ አላህ አንዳችም አምሳያ የለውም። ነገር ግን ወሁወ ሰሚዑ ልበሲር፣ እሱ ሰሚና ተመልካች ነው። የሰው ልጅንም ደግሞ ሰሚና ተመልካች አድጌ ፈጥሬያለሁ ብሏል። እና ኸለቅና ልኢንሳን ሚን ኑጥፈትን አምሻጅ ነብተሊሂ ፈጀዓልናሁ ሰሚዐን በሲራ የሰው ልጅም ሰሚና ተመልካች አድርገን ፈጥረናው ይላል። ስለዚህ እሱ አምሳያ የለው ማለት ሰሚና ተመልካች ከመሆኑ ከፍጡር ጋር የሚያመሳስለው ነገር የለም። ምክንያቱም አላህ ስብሓነሁ ወተዓላ ለሁ ሲፈቱን ተሊቁ ቢዐዘመቲህ ወጀላሊ ወልመክሉቁ ለሁ ሲፈቱን ተሊቁ ቢመህሉቅየቲህ አቅላችሁ አቅላቹ ግን አላህን ስብሓነሁ ወተዓላ በዚህ መልኩ ከሃዲያኖች እንኳን በማይሉት መልኩ ነገሩ እሱስ ምን ሆነና አሻንጉሊት ወሃብዮች ከሚያመልኩት አሻንጉሊት

በሌላም ቦታ ላይ ያ ኢብሊስ ማ መናአከ አን ተስጁድ ለማ ኸለቅቱ በየደየ፣ በሁለት እጆች ለፈጠርኩት ስጁድ ማድረግን ምን ከለከለ ይላል። አላህ ለራሱ ነው ያጸደቀው። አላህ ለራሱ ማጽደቀው አሻንጉሊት ያሰኛዋል። ተዓላ አላህ ዳሊክ ነብዩ ሰለላሁ ዐለይሂ ወሰለም ወየውም ወየውም ይክሽፋን ሳቂን ሚሎን ቁራን አንቀጽ ነው። የውም ይክሽፋን ሳቂን

ሙእሚን ሴቶች ሙእሚን ወንዶች እንዳለ ለአላህ ስጁድ ይወርዳሉ። እነዚያ ፊ ዱንያ ለአላህ ሲሰግዱ የነበሩ ሰዎች፣ ለፍጡር ሲሰግዱ የነበሩ ግን አይችሉም እዛ ቦታ ላይ ይላሉ ው ከማ ቃል ዓለይሂ ሰላቱ ወሰላም። አላህ በቁርአን ላይ ያለኝ ነብዩ ነቢዩ ያረጋገጡት በደንብ አድርገው ግን እነዚህ ሲቀሩ እነዚህ ሲቀሩ ከዛ ይመጡና ከነዚህ አላህን አሻንጉሊት ብሎ ከሚገልጹት እነሱን መቋረጥና እነሱን የቢዳ ባለቤቶች፣ የሽርክ ባለቤቶች፣ የጥመት ባለቤት መሆናቸውን መግለጽ ሲያንስ እንደውም አንድና ትበታቱን የሚሉ ሰዎች ይመጣሉ። የትኛውን አንድነት ነው? መጀመሪያ እነሱ የሚያመልኩት የሌለን ነገር ነው። አላህ ዓለም ውስጥም የለም ከዓለም ውጭም የለም ይላሉ። ላይም የለም ታችም የለም ይላሉ። ግራም ቀኝም ፊትም ኋላም የለም ይላሉ። በስድስቱም አቅጣጫ የለም ይላሉ። ዓለም ውስጥም የለም ከዓለም ውጭም የለም። ኢዘን ምንድነው ታዲያ ከዚህ በላይ የለም የሚባል ነገር አለ? ከዚህ በላይ ዓለም ውስጥም የለም ዓለም ውጭም የለም፣ የለም። ከዚህ በላይ አለ? የሌለን ነገር ነው የሚያመልኩት። አላህ ለራሱ ያጸደቀውን ማጽደቅ፣ መልእክተኛ ያጸደቁለትን ማጽደቅ ሙእሚንነት ነው። መካድ ደግሞ ከሀድነት ነው፣ ካፊርነት ነው፣ ከእስልምና መውጣት ነው። ከነዚህ ጋር አንድ ነን ብላችሁ የምታጨበጭቡ ኢላ መታ ኢላ መታ